ለእግዚአብሔር ጊዜ ከሌላችሁ እግዚአብሔርም ለእናንተ ጊዜ አይሰጥም። እንዴ ለእግዚአብሔር እንደ ጊዜ ታጣላችሁ? እኔ እኮ ይገርመኛል። እግዚአብሔር የቲክቶክን ሩብ ይደርሰዋል? ዛሬ እስኪ ንገሩኝ፣ ይደርሰዋል? እንዴት ተጣድፎ ሰው እንዴት ተጣድፎ የዘወትር ጸሎቱን እንዲሁም ያም ካደረሰ ነው ተጣድፎ ጨርሶ። ግን ፌስቡክ ላይ ቲክቶክ ላይ ግን ተጥዶ ነው የሚውለው እባካችሁ ለእግዚአብሔር ጊዜ ስጡ። እውነቴ ነው። ለእግዚአብሔር ጊዜ ከሌላችሁ ትጠፋላችሁ። የእውነቴ ነው። ለማስቀደስ ጊዜ የሌላችሁ ሰዎች እድሜያችሁ ያጥራል። ለዘወትር ጸሎት እድሜ ከሌላችሁ ጊዜ ከሌላችሁ፣ ከእግዚአብሔር ጋር ለመገናኘት መጽሐፍ ቅዱስ ለማንበብ ጊዜ የሌላችሁ ጊዜ የለኝም ደግሞ እንዲሁ እንዲሁ። እናንተ ጉራችሁ እኮ አያልቅም። እስቲ ፌስቡክ ውስጥ የምታነቡት ቴክስት ቢደመር እንደው ሀያ ገጽ አይሆንም? መጽሐፍ ብናረገው አይታተምም? ብሮሸር ብናረገው ይሆናል እኮ ስትደዘድዙት እምትሉት እንዴት ነው? ጊዜ የሌላችሁ። ወእግዚአብሔር ይነግረሙ ለህዝቡ መጽሐፍ አንድ ከዛ እናንተ የሚመስላችሁ አንድ ሳምንት አንድ ገዳም ትሄዱና ጌታዬ፣ ህይወቴን ንገረኝ። እንዴ ምኑን ነው የሚነግራችሁ? ጅል ነህ ብሎ ይንገራችሁ። ጌታዬ፣ ህይወቴን ንገረኝ። ምንድን ነው የሚነግራችሁ ነው እየነገራችሁ መስለኝ። መዝሙር 86 ላይ እግዚአብሔር ይነግሮም ለህዝቡ በመጽሐፍ። እግዚአብሔር ለህዝቡ በመጽሐፍ ይነግራቸዋል። እስኪ ባሉ እግዚአብሔር ለህዝቡ ባሉ። በምን ይነግራቸዋል? በመጽሐፍ ይነግራቸዋል። መጽሐፍ ማለት እግዚአብሔር ለኛ የሚናገርበትም፣ ጸሎት ማለት እሳ ጸሎት በሂል ተናግሮ ምስለ እግዚአብሔር፣ ጸሎት ከእግዚአብሔር ጋር መነጋገር ነው ይለ ጸሎት ከእግዚአብሔር ጋር መነጋገር ነው። መጽሐፍ ማንበብ ደግሞ እግዚአብሔር ለእኛ የሚነግርበት ሰን አጽምዕ ዘይነብበኒ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላመ ለሕዝቡ ፈጣሪ እግዚአብሔር የሚናገረኝን እሰማለሁ፣ እርሱ ለሕዝቡ ፍቅር አንድነትን ይናገራልና ይላል ቅዱስ ዳዊት። እግዚአብሔርን ለመስማት ጆሮ የሌለው መጽሐፍ ቅዱስ ለማንበብ በቀን አምስት ደቂቃ የሌለው ሰው በየቀኑ ሁከት ሊሰማ ይገባዋል። እንዲህ አለ ጆሮ ይነቀላ፣ ይነቀላል ነቢየ ያነሥእ ለክሙ እምአኃዊክሙ ዘከማየ እንደ እኔ ያለ ነቢይ ያስነሳላችኋል አለ። ሙሴ ሲናገር ክርስቶስን ነው። እሱ ቀይ ባሕር እንዳሻገረ ጌታ ምን ያሻግሯልና ብዙ ንጽጽር አለው። ወሎቱ ስምዑ እሱን ስሙት። ወኩላ ነፍስ እንተ የተሰማው እንተይ ነቢይ ለውእቱ ነቢይ ትሰረው እምሕዝባ ያንን ነቢይ የማትሰማ ጆሮ ግን ከወገኖቿ ተለይታ ትጥፋ ይላል ያን ነቢይ የማትሰማ ማለት ክርስቶስን የማይሰማ ጆሮ ይነቀል ይነቀላል ሰላም እግዚአብሔርን መስማት የማይፈልግ ጆሮ ሁከት ጦርነት ብጥብጥ ሞት ሊሰማ ይገባዋል በየቀኑ ይህን የምንሰማበት ምክንያት ለእግዚአብሔር ጆሮ ስለሌለን ለእግዚአብሔር አይን ስለሌለን ነው ለእግዚአብሔር እግር የለን እግሮቻችሁ የት ነው የሚሄዱት? የሚፈጥኑላችሁ ወዴት ስትሄዱ ነው? ቤተክርስቲያን ሲሏችሁ አያደርሳችሁም። እንደው አይደረስ እኮ ነው። ከዚያ ትሄዱ፣ ማስታወቂያ የማስታወቂያ ሰሌዳ ለማንበብ በየቀኑ ትል ትመላለሳለሁ። ስራ ወጥቶ ይሆን? ጥሩ ነው፣ ተመላለሱ። ግን እግዚአብሔር ቤት ብትመላለሱ ምን አለ? እግዚአብሔር የእግዚአብሔር ቤት እኮ ልንገራችሁ የእግዚአብሔር ቤተ ክርስቲያን እኮ ማለት የእግዚአብሔር መንግስት ማለት ነው። ቤተ ክርስቲያን ታውቃላችሁ? ይሄን ቤተ ክርስቲያን ማለት የእግዚአብሔር መንግስት ማለት እንዲህ ብሎ ነበረ ጲላጦስ፣ አንተ አይሁድ ንጉስ ነህ? እንዲህ አለው። ምን ብሎ የመለሰለት መንግስት የሰይ ኮነተም ዝንቱ ዓለም፣ የኔ መንግስት በዚህ ዓለም አይደለችም። ምን ማለት ነው? ቤተ ክርስቲያኔ ምድራዊት አይደለችም ማለት ነው። የእግዚአብሔር መንግስት ማናት ካላችሁኝ፣ ቤተ ክርስቲያን አንድ ሰው አሜሪካ ከመሄዱ በፊት አሜሪካ ኤምባሲ መሄድ አለበት። አንድ ሰው መንግስተ ሰማያት ውስጥ ከመግባቱ በፊት ከእግዚአብሔር ኤምባሲ ቤተክርስቲያን መግባት አለበት። ቤተክርስቲያን ውስጥ የማይገባ ሰው የሰማይ ዜግነት የለውም። አንድ ሰው ከአንዲት ሀገር ኤምባሲ ውስጥ ሲገባ የዚያች ሀገር ጥበቃ ውስጥ ይገባል። ከቤተ ክርስቲያን ውስጥ የሚገባ ሰው የእግዚአብሔር እጅ ውስጥ ነው የሚገቡት። ይሄ ቤተክርስቲያን ውስጥ ቤተክርስቲያኑ ግቢ ላይ የሚታጠረው አጥር በግራም የሚመጣለ በቀኝም የሚመጣለ እዚያ እንደዚህ ብሎ በራለሁ። ይሄ መግቢያው ይሄ አጥሩ ግንብ መሆኑን አታዩት። እነዚህ ምእመናንን ተቀብለው የሚጠብቁ የእግዚአብሔር የምህረት እጆች ናቸው። ከቤተ ክርስቲያኑ ግቢ ውስጥ ስትገቡ ወደ እግዚአብሔር እቅፍ ነው የምትገቡት። እሱ በማይታጠፍ ጥበቃው ይጠብቀናል። ከዚያ በኋላ እንዲህ አለች ነፍስ፣ እግዚአብሔር የኒዋል ወዘ ሐጣኒ፣ እግዚአብሔር ይጠብቀኛል እሱ እኔን ብትደብቁኝ ፈልጎ የሚያጣበት ቦታ የለም። እኔንም የሚያሳጠኝ የለም። እሱ ራሱ ተናግሯል እኮ አልቦ ዘይ ሀይደኒዮን እምዴ እምድዬ። በጎቼን ከጀነጥቆ የሚወስዳቸው ማንም የለም ብሏል። ከእግዚአብሔር እጅ መግባት ከፈልጋቸው ቤተክርስቲያኑ መግባት። ለቤተ ክርስቲያን ጊዜ፣ ለመጽሐፍ ጊዜ፣ ለመጸለይ ጊዜ። አንድ ሰው ከእግዚአብሔር ጋር ያለው ጊዜ ከላላ እየጠፋ መሆኑን ማወቅ ያለበት ይሄ ምን አላቸው ጌታ? የማቴዎስ ወንጌል ምዕራፍ ሀያ ስድስት ላይ ሲናገር ትግሁ ወጸልዩ ከመይታቡ ትባ ውስጥ ተመንሱት አላቸው። ወደ ፈተና እንዳትገቡ ምን አላችሁ? ተግታችሁ ጸልዩ ማለት ጸሎት አቃታቸው ሐዋርያት ሐዋርያት አቃታቸው። መጥቶ ሁለት ጊዜ ሁለተኛው ላይ ማያቸው ተኝተው አገኛቸው። በሁለተኛው ያላቸውን ስሙ ስኢንክሙኑ ተጊያ ሀተ ሰዓተ ምስሌ አላቸው። ከእኔ ጋር አንድ ሰዓት መቆየት አቃታችሁ አላቸው። እስኪ በሉ ከእኔ ጋር በሉ አንድ ሰዓት መቆየት አቃታችሁ። አቃታቸው፣ ተኙ። በሶስተኛውም ተመልሶ ሲመጣ በሉ እንግዲህ ረፉ አላቸው። ይህ ሊቃውንቱ በጣም የሚገርም ትርጓሜ ይሰጡታል። በሉ እንግዲህ ረፉ፣ በሶስተኛው ረፉ አላቸው እንተኛለን ሲሉ ክርስቶስን የሚይዙ ወታደሮች መጡና እነሱንም ያጣድፏቸው ጀመር። ከእኔ ጋር አንድ ሰዓት ብትተጉ ፍጹም እረፍት ታገኛላችሁ፣ ከእኔ ጋር አንድ ሰዓት መትጋት ካቃታችሁ ግን ሁልጊዜ ስትባክኑ ትኖራላችሁ አላቸው። ስለዚህ እንዳትፈሩ ፍርሃት እንዳያሻብራችሁ እንዳይበትናችሁ ከፈልጋችሁ፣ አሁን ከእኔ ጋር በጸሎት ቆዩ አላቸው። ቅዱሳነ ሐዋርያትን አቃታቸው። ከእሱ ጋር መትጋት ስላቃታቸው ቀን ከእሱ ጋር መዋልም ሳይሆንላቸው ቀረ። ጥለውት ተበተኑ። ከክርስቶስ ጋር ያላደረ ከክርስቶስ ጋር አይውልም፣ ከክርስቶስ ጋር ያልዋለም ከክርስቶስ ጋር አያድርም። ስለዚህ እግዚአብሔር ቤተሰቦች ቀኑን ሙሉ ቅዱሳን ሐዋርያት ከጌታ ጋር አንድ ሰዓት ተግተው ቢሆን ኑሮ ቀኑ ሁሉ መስቀሉን ትተው ሲራወጡ አይውሉም ነበረ። ቀኑን ሙሉ በሰላም መዋል ከፈለጋችሁ፣ ያለ ሁከት መዋል ከፈለጋችሁ፣ የሚያባረራችሁ ሳይኖር መዋል ከፈለጋችሁ፣ ከክርስቶስ ጋር አንድ ሰዓት ቆዩ። ለእግዚአብሔር ጊዜ ይኖራል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እስኪ እንዲያው ማታ ማታ ሊስተኙ ስተኙ እግዚአብሔር የሚባል የሆነ አካል ትዝ ብሎት የሚያውቅ ሰው አለ ብሏችሁ ያውቃል? እግዚአብሔር ቁጭ ብሎ ወይም ቁሞን በሉት ብቻ በእናንተ ሕሊና በምትስሉት እግዚአብሔር ትዝ ብሏችሁ ያውቃል? እናንተ ብፁዓን ናችሁ ማለት ነው። እግዚአብሔር ትዝ የሚለው ሰው የታደለ ነው። ለእግዚአብሔር የምናስብበትም ጊዜ የምንጸልይበት ጊዜ የምናነብበት ጊዜ የምናስቀድስበት ጊዜና ከእግዚአብሔር ጋር የምንኖርበት ጊዜ ይኖራል ጊዜን ለእግዚአብሔር በሉ እስኪ ጊዜ ለማን እግዚአብሔር እኛ ለሱ ጊዜ ስንሰጠው እሱ ደግሞ ለእኛ ምን ይሰጠናል ጊዜ ይሰጠናል ላለጊዜያችን ጊዜያችን እንዳንሞት የማደጊያ የመለወጫ ጊዜ ይሰጠናል እግዚአብሔር እንዲሰጠን ይህን ማድረግ አለብን አላችሁ እግዚአብሔር ከሁላችን ጋር ይሁን። ሁለተኛ ጊዜ ለምን በሉ፣ እስኪ በሉ እንጂ እሺ፣ ጊዜ ለቤተሰብ በሉ ሁላችሁ። ጊዜ ለማን? ለቤተሰብ። ቤተሰብ ክርስቲያንነት ወይም ኦርቶዶክሳዊነት ኅብረታዊነት ነው፣ አንድነት ነው ክርስቲያንነት ማለት ለቤተሰቡ ጊዜ የሌለው ሰው ቅዱስ ጳውሎስ አንደኛ ጢሞቴዎስ ምራፍ አምስት ላይ እንደነገረን ለቤተሰቡ ማያስብ ሰው ሃይማኖቱን ከካደ ሰው የባሰ ነው ይላል። ለቤተሰቡ ጊዜ የሌለው ጊዜ ሊኖራቸው ይገባል። ለምንወደው ሰው የምንሰጠው ብቸኛው ስጦታ ምን እንደሆን ታውቃላችሁ? ምንድን ነው? ጊዜ ነው። ጌታችን ኢየሱስ ክርስቶስ ለሚወዳቸው ሰዎች ጊዜ በመስጠት ነበር ፍቅሩን የሚገልጥላቸው። ምቹ ጊዜ ለብቻቸው ይሰጣቸው ነበር። ለቤተሰብ ጊዜ ሊኖር ሰው ባል ለሚስቱ ጊዜ ሊኖር ይገባል። ሚስት ለባል ጊዜ ሊኖር ይገባል። ለልጆች ጊዜ ሊኖራችሁ ይገባል። ጊዜ እዚያ ውስጥ ጊዜ ከሌላችሁ እንደ ነፍሰ ገዳይ ናችሁ። ለቤተሰብ ጊዜ የሌለው ሰው ለእናቱ ጊዜ የሌለው፣ ለአባቱ ጊዜ የሌለው፣ ለዘመዶቹ ጊዜ የሌለው አውቁ ጊዜ የለም። ለማንም ጊዜ አይሰጥም ሰው ውላችሁም ገብታችሁ እንደ ዝንጀሮ ስልክ ስልካችሁን ይዛችሁ ቁጭ ነው። ዝንጀሮ ነው፣ በቆሎ ይዝና አንዳንድ በቆሎ ይዞ ያምጉ ይችላል፣ ያምጉ ይችላል። በቃ ግጦ ሲጨርስ በቃ እንደዚህ ነው። ጊዜ ክርስቶስ እንዴት ለቤተሰቦቹ ጊዜ እንደሚሰጥ ተመልክቱት። የማቴዎስ ወንጌል ምዕራፍ አስራ ሶስት ላይ ህዝቡን ሁሉ አብልቶ ሸኘ። አብልቶ ከሸኘ በኋላ የራሱ ቤተሰቦች ደግሞ አሉት፣ እነማን ናቸው? ሐዋርያት። እነሱን ከሸኘ ከኋላ ቤት ገብቶ ደግሞ ለነሱ ጊዜ ሰጣቸው። በል ተርጉምልን፣ የቅድሙን አሉት። ተርጉምላቸው ዘሩ እንዲህ ነው። በመንገድ ላይ የወደቀው እንደዚህ ነው። ቶሎ የደረቀው ዘር ይሄ ነው። ፈጥነው የሚሰሙ ናቸው። ይሄ በመንገድ ላይ የወደቀው ዘርና ወፍ የለቀመው ደግሞ ቃል እግዚአብሔር እየሰማ ወዲያው የሚረሳው ነው። ይሄ ወዲያው በቅሎ ወዲያው ደግሞ የደረቀው ይሄ ወዲያው ሰምቶ በስሜት የሚጠፋው ነው። በቅሎ እሾህ ያሰረበው ደሞ እሾህ አንቋ ያስቀረው ዘር ደግሞ ሰምቶ ጽድቅ ሰራለው ስል የሀብት ፍቅርና የዓለም ፍቅር ያሰረው ሰው ነው። በመልካም ዘር ላይ መሬት ላይ የወደቀው ደግሞ ይሄ በመልካም ልብ ላይ የወደቀው ቃለ እግዚአብሔር ነው አለና ለቤተሰቦቹ ጊዜ ሰጣቸው። ክርስቶስ ለአምስት ሺህ ህዝብም ጊዜ ሰጠ፣ ለቤተሰቦቹም ጊዜ ሰጠ። ስራ ይበዛብኛል ስብሰባውዬ ነው የሚባል ይሄ ክርስቶስም ስብሰባ ውሎ ለቤተሰቦቹ ጊዜ ይሰጥ ነበር ብቻቸውን ማውራት ለሚፈልጉ ጊዜ ይሰጣቸው ነበረ። ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ አራት ላይ ያቺው ውሃ ቀጂ ሴት ጊዜ ያስፈልጋት ነበር። ጌታ ምንድን ያደርጋት? ጊዜ ሰጣት። ለዚያው ምቹ ጊዜ ከሰው መሃል ብታወራ የምታፍርበት ገመና ስለነበራት፣ በስልት ሐዋርያት በራባቸው ሰዓት እሷም ደግሞ ውሃ ለመቅዳት በምትመጣበት ሰዓት ሐዋርያትን ሂዱና ምሳ ገዝታችሁ ከተማ ኑ እሷ ደግሞ የምትመጣው ያው ስታገባ ቶሎ ቶሎ ስለሚሞትባት ይቺ ነፍሰ ገዳይ እየተባለች ሴቶች ውሃ ሲቀዱ ስለሚሰድቧት በእስራኤል ውሃ ቀዳዱ እንደኛ ስለሆነ ሴቶች ሁሉ ውሃ ቀድተው ቤታቸው ቁጭ ሲሉ በቀትር እሷ ልትቀዳ ሄደች። በምቹ ሰዓት ክርስቶስ ጊዜ ሰጣት። በቀትር ሰዓት ወጓን ሁሉ አዳመጣት። በደንብ አርጎ ያዳመጣት አዳመጣት። እንዴው ይገርማል። እናንተ አሁን በቀትር ሰዓት ፀሐይ የመታችሁ እንኳን ክርስቶስ ያህል ያለ አምላክ እንዲሁ ትልቅ ሰው ቢሆን ወጥ ያዳምጣ ታዳምጣላችሁ። ጌታ ምቹ ጊዜ ሰጥቶ አዳምጣት። ስለዚህ ጊዜ ስለሰጣት እሷም ልቧ አለሱ ሰጠችው። ጊዜ መስጠት ጌታችን ኢየሱስ ክርስቶስ ለብዙዎቹ ነበር ጊዜ። ትልቅ ሰው ነኝ አይል አምላክ ነኝ አይል፣ ለሁሉ ሰው ቆሞ የመቆየት እድል ይሰጣቸው ነበር። የማቴዎስ ወንጌል ምዕራፍ ዘጠኝ ላይ ስታዩ ሁለት እውሮች ነበሩ። ጌታችን አልፎ ሲሄድ ሁለቱ እውሮች የዳዊት ልጅ ወይ ማረን አሉ። እሱ አልፎ እየሄደ ነው። ማረን ሲሉ ምን ይላል? ማቴዎስ ወንጌል ምዕራፍ ዘጠኝ ላይ ስታነቡ ምን ይላል? ወደ ቤትም በገባ ጊዜ ሁለቱ እውሮች መጡ ይላል። ወደ ቤትም በገባ ጊዜ የሚለው ለምንድነው የተጻፈው? መጽሐፍ ቅዱስ ላይ ዝም ብሎ የሚጻፍ ቃል የለም። ሊቃውንቱ ሲተረጉሙት ምን ይላሉ? እውሮች ናቸው ሩጠው እንዳይደርሱበትና ከቤት ገብቶ ቆያቸው ይለን። ይህን ጊዜ መስጠት ሩጠው እንደማይደርሱ ያውቃሉ። አይነት እውሮች ናቸው። ስለዚህ እስከሚመጡ ድረስ ጊዜ ሰጣቸው፣ ቆያቸው። ይሄንን ሊቃውንተ ቤተ ክርስቲያን ምን ብለው ይተረጉሙ? መንገድ ላይ ያሉት ደግሞ ምን ይላሉ? አጋንንት ምንድን ነው የሚሉት? መንገድ ላይ ያሉት ሰዎች ደግሞ እናንተ አትጥሩት፣ ትልቅ ሰው ነው እንዲ ትልቅ እንዴ አታፍሩም እንዴ ስጠሩት፣ መንገድ ላይ ዝም በል ይሏቸዋል። ወአፈድፈዱ ከሊሀ ይላል። እነሱ ግን እንዲያውም ጨምረው እንዳልጮህ እንጂ የዳዊት ልጅ ወይ ማረን ብለው እንዲያውም ደግሞ ድምፅ ጨምሩበት። ገብቶ ቆያቸው ይላል ሊቃውንቱ። ምን ብለው ይተረጉሙታል? ክርስቶስ ለእነዚህ እውሮች ሩጠው የሚደርሱበት አዝግመው እስኪደርሱ ድረስ ከቤት ገብቶ ቆያቸው። ምን ይላሉ እውሮች የሚባሉት ክርስቶስን የክርስቶስን ብርሃን ማየት ያልቻለች እውር ነፍስ ናት። እውር ነፍስ የጌታን ብርሃን ለማየት ያልበቃች፣ በድንቁርና በኃጢአት ውስጥ ያለች ነፍስ ናት። የዳዊት ልጅ ሆይ ማረኝ የምትለው ጸሎቷ ነው። እግዚኦ መሐረነ ክርስቶስ የምትለው ዝም በል አትጩሁ የሚሉት ደግሞ አጋንንት ናቸው። ጸሎት አቋርጥ የሚሉት ናቸው። ተኛ፣ ዝም ብለህ ተኛ፣ እንዳትጮህ የሚሉት ናቸው። ክርስቶስ ግን እነዚያን ዕውሮች ቁሞ ቆያቸው። ማለት እሱን ለማየት እስከምትበቃ ድረስ በኃጢአትም በድንቁርናም የታወረችውን ነፍስ ክርስቶስ ይቆያታል። ቤት ገብቶ ይቆያታል። አዝግማ እስከምትደርስ ድረስ ሁላችንም ቆይቶን ነው እንጂ ገና ዕውሮች ነን። በእውነቱ ማለት በጊዜ ሰጥቶን ቤት ገብቶ ቆይቶን ነው። አሁንም ቢሆን የመጣ ነው ክርስቶስ። እንደ ፍጥነቱ ጥሎን ቢሄድ ድሮ ማንም እዚህ መድረስ አይችልም ነበር። እዚህ መግባት አንችልም ቤት ውስጥ መግባትም አይፈቀድልም ነበር ማን ይዘልቀዋል እሱን ተጽዕነ ላዕለ ኪሩቤል ወሰረረ ወሰረረ በክነፈ ነፋስ ህሊና መላእክት እንኳን የማይደርስበትን ጌታ እኛ ግን በቅዱስ ሥጋው በክቡር ደሙ እንድንዋሃደው የፈቀደልን እሱ ቁሞ ስለቆየን ጌታችን ላልደረሱት እስኪደርሱ ጊዜ ይሰጣል እናንተ ጊዜ ትሰጣላችሁ ቶሎ አልገባው ላለ ሰው ጊዜ ትሰጣላችሁ አንተ ደደብ እስከ መቼ ድረስ ነው ከአንተ ጋር የምኖረው? አትሉ። ጊዜ ትሰላላችሁ። ቁማችሁ ትቆይታላችሁ። ሰው እስኪስተካከል ስተካከል ጠባዩ የከፋ ሰው እስኪ ስተካከል ትቆያላችሁ። ወዲያው ነው። ማንም ማንን አይቆይም። አሁን ጥሎ መሮጥ ነው በቃ። እና ቆዩት፣ እስቲ ሁሉንም ሰው ቆዩት። ይስተካከላል ከቆየ ነው። በጊዜ የማይስተካከል ዲያብሎስ ብቻ ነው። ሰው ይስተካከላል። ጊዜ ለቤተሰብ እስኪበል ነገሩ እንጂ አዎ ጊዜ ለቤተሰብ ሊኖር ይገባል። ብዙ አሁን እንዲሁ እናታችን ቅድስት ቤተክርስቲያን እየተፈተነች ያለችው አንዱ በትዳር ነው እየተፈተነችው ያለ። የባለ ትዳሮች ደግሞ መሰረታዊ ችግራችሁ ምንድን ነው ስትሉ ጊዜ የላችሁም። ትዳሩን የሆነ ሱቅ ነው የምታረጉት ምን ማለት ነው መሰላችሁ፣ ስራ ቦታ ሆኗል ማለት ነው። ጊዜ የላችሁም። ባልና ሚስት አብራችሁ የምትሆኑበት ጊዜ የለም። አትተዋወቁም እኮ ሁላ ጊዜ ያልሰጣችሁት ሰው ይኸውላችሁ፣ በሰነፍ አዝመራ አለፍኩ አረም በቅሎበትም አየሁት አለ ሰሎሞን። በሰነፍ አዝመራ አለፍኩ አረም በቅሎበት አገኘሁት። ለሚስት ጊዜ ከሌለ ዞር ዞር ብለህ ስትመጣ አረም በቅሎባት ነው የምታገኘው። አረም ይበቅልባታል። የነገር አረም፣ ሌላም አረም፣ ሌላም አረም የአረም አይነቶችን አግሪካልቸር ባለሙያ ጠይቁ። ብዙ አረም ነው የሚበቅልባት። ነግሬያቸዋለሁ። ለባሎቻችሁ ጊዜ ከሌላችሁ ብዙ አረም ያበቅላል፣ ይሸፍታል። ልብ እነዚያን አረሞች ደግሞ ነቅሎ የሚጥላቸው የለም። አረሙን እንነቅላለን ስትሉ ስንዴውን ትነቅሉብኛላችሁ እንዳለ ጌታ በዚያችሁ ትንሽ ችግር በበቀለችው አረም በአመል መክፋት ስትጨቃጨቁ ራሱን ማጣትም ይመጣል። ስለዚህ ጊዜ ይኖራችሁ። እኔ እውነቴን ነው፣ ስለ እግዚአብሔር ብላችሁ ለልጆቻችሁ ጊዜ ስጡ። ጌታችን ኢየሱስ ክርስቶስ ለሕፃናት ጊዜ እንደሰጣቸው ታስታውሳላችሁ። የማቴዎስ ወንጌል ምዕራፍ 18 ላይ ሕፃናት ወደ እኔን እንዲመጡ አትከልክሉ አቅፎ አስተምሮባቸዋል፣ እየታቀፈ በዚህ በትከሻው እየመጡ ዙሪያውን እየከበቡ ለሕፃናት ጊዜ ነበረው። ለልጆች ጊዜ ያስፈልጋል። ለጎረቤት ጊዜ ያስፈልጋል። አላችሁ አሁን ለጎረቤት ጊዜ አላችሁ? አሁን እንዲያው መችስ ሰለጠን ሰለጠን ተብሎ አሁን ጎረቤትም አይጠያየቅም። የጎረቤትን ልጅ መቆጣትም ቀርቷል። እኛ ልጁንን ነን በእውነት እግዚአብሔር በሚያውቀው አሁንም ገና አላደግንም። በእርግጥ ጎረቤት ነው እየቀጣ ያሳደገን፣ ዋስ ጠርተን ነው ይገርም። ስናጠፋ የጎረቤት ሰውዬ መጥቶ ዋስ አስጠርቶንም የሚለቀን ማለት ነው ቢገርፈን አየዋ ገሌ ገረፈን ብለን ለእናት አባታችን ብንናገር ደግ አደረገ ነው የምንባል። የኔ ልጅ ነካ እንባል በምን ምክንያት ነው የመታው ተብሎም አይጠየቅም። ኃላፊነት አለው በልጆች ላይ። ለጎረቤት ጊዜ ያላችሁ ወይ የማት የሉቃስ ወንጌል ምዕራፍ 15 ላይ ልጁ የጠፋው ልጅ የጠፋው ልጅ ሲመጣ ጎረቤቶቹን ጠራ እኮ። ሰሙ ሰም አለው እኮ፣ ሰም አልባ ወርቅ የለው። ጎረቤቶቹን ጠራ የሚለው ለጎረቤትም ክብር እንዲኖርን ጌታችን ኢየሱስ ክርስቶስ መላእክትን በጎረቤት መስሎ ነው አዳምና ልጆቹን ደግሞ በጠፋ ልጅ መስሎ ነው ያስተማረ። ጎረቤትን መጠራራት ለጎረቤት ጊዜ መስጠት። ምን እየሆኑ ነው? እየበሉ ነው? እየጠጡ ነው? እንዴ እኛ ገር ገበሬ እኮ ሲተርት ሰምታችሁታል። አታጣልፈኝ አለች ጉንጫቸር ይላሉ። እዚህ ማዶ አማዶ ቤት ሲቃጠል አሉ ውሃ ውስጡና አታጣ አልፈኛ አታጣ አለች አልፈኛ አሉ። እንዴ አንቺ ውሃ ውስጥ አይደል ያለሽ? እንዴ የሰዓቱ ውየት ያገኝሻል ሲሏት አሉ እሳቱ አልጠፋ ቃል እየቀዱ እየቀዱ ውሃውን ሲወስዱ ውሃው ሲያልቅን የነስ ነው ወስደው ወስደው መጨመራቸው ይቀራል። ምን ማለት መሰላችሁ? የነፍሱ ቢቀር ድሃ ጦማ ማደሩን ካላያችሁት ችግር ነው። የነፍሱም ቢቀር የተጎዳ ሰው በግ ከደነበረ የሰው ልጅ ከመረር አይመለስም ተብሏል። ከመረረው ድሃም ቢሆን ሰብሮ ይበላል። ዘግቼ እበላለሁ ስትል ስለዚህ ጎረቤት ምንድን ነው የሚሰራ? እርቦታል፣ ጠምቶታል፣ ተጣልተዋል፣ ፍቅር ናቸው፣ ታማዋል፣ አርጅተዋል፣ ጧሪ ያላቸው። ለጎረቤት ጊዜ ሊሰጠው ይገባል። ጊዜ ለቤተሰብ ስጡ። ያላደመጣችሁት አንደበት ሸፍቶ ታገኙታላችሁ። ጆሮ መስጠት ይገባል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን።